በምንም አይነት የእንቅልፍ ህመም ላይ በተለይም ከሰው ሙሉ ሰው ሲንቀሳቀስ የሚከሰት የእንቅልፍ ህመም ከሆነ አስቸኳይ ህክምና ያስፈልጋል። ሰውየው በመጀመሪያ ለመጀመሪያ ወደ ደህንነቱ የተጠበቀ ቦታ መላከት አለበት። ይህም ማለት ሰውየው በጣም በምሳሌ የመዋኛ መዋኛ አጠገብ ከሆነ ወይም በላዩ ሊወድቅ የሚችል ነገር አጠገብ ከሆነ ከእንደዚህ አይነት አደጋ ማራዘም አለበት። ከተላከ በኋላ እና በደህንነት ቦታ ከሆነ በኋላ ሰውየውን ወደ የመመለሻ አቀማመጥ እንዲገለብት ማድረግ አለብን። የመመለሻ አቀማመጥ ምንድን ነው? በመሰረቱ ወደ ግራ የተመለሰ አቀማመጥ ነው። ይህም ማለት ሰውየው ወደ ግራ በኩል መለስ አለበት። ይህም ማለት ግራ እጁና እግሩ በመሬት ላይ ሊሆኑ አለባቸው፣ ከዚያም ቀኝ እጁና እግሩ በላይ ሊሆኑ አለባቸው። ሰውየው በጣም እየተንቀሳቀሰ እንደሆነ እና ማለስ አልቻልንም ከሆነ ይህ ዝም ብለን ማለት ነው። ሰውየው በደህንነት ቦታ ላይ መተውና እንቅስቃሴው ወይም የእንቅስቃሴ ችግሩ እንዲያልቅ መጠበቅ ይቻላል። አብዛኛው የእንቅስቃሴ ችግር ማንኛውም እንቅስቃሴ እንደማይኖር በሁለት ሶስት ደቂቃዎች ውስጥ ይቀርባል በአንዳንድ ሁኔታ እንቅስቃሴው ከአምስት ደቂቃ በላይ ቢቆይ በእርግጥ ሰውየው ህክምና እርዳታ ይፈልጋል በዚያ ሁኔታ አስቸኳይ ሆነ አምቡላንስ ወይም አስቸኳይ ህክምና አገልግሎት ማግኘት ማስቻል አለብኝ እነሱ ካልነበሩ ደግሞ ሰውየውን ወደ ቅርብ ሆስፒታል ማስገባት ማስቻል አለብኝ ሰውየው አስቸኳይ እርዳታ ክፍ ካለው በአጠቃላይ በአገራችን ወደ ምሳሌ በህንድ የሚገኝ ሚዳዞላም ስፕሬይ ይዞ ሊሄድ ይችላል። ይህ የሚያኳርት እንቅስቃሴ መድኃኒት ስፕሬይ ነው። በእንቅስቃሴ ሁኔታ አንዳንድ ነገሮች አይደለም ማድረግ ያለብን ሰውየውን እንደ ጫማ ወይም ሽንኩርት ያሉ እንደሚገኙ ነገሮች አስነስሎ ማሳሰብ አይገባም። ይህ በባህላችን ውስጥ በጣም የተለመደ ነው። እንደዚህ ያለ ነገር ደግሞ በአፉ ውስጥ ማስገባት አይገባም። ምክንያቱም ይህ በእርግጥ አደገኛ ሊሆን ይችላል። የሰው አፍ በግድ ማክፈት ማስፈልጊያ የለም። ምክንያቱም እነዚህ ሂደቶች የተወሰነ አደጋ ሊኖራቸው ይችላል። በአገራችን ውስጥ የሰው አፍ በግድ ማክፈት በባህላችን ውስጥ በጣም የተለመደ ቢሆንም ይህ መደረግ አይገባም። በረዘመ እንቅስቃሴ ሁኔታ ማለትም ከአምስት ደቂቃ በላይ እንቅስቃሴ ቢኖር ሰውየው በአስቸኳይ መቀየር አለበት። በአምቡላንስ ወይም በሌላ የመጓጓዣ መንገድ ወደ ቅርብ ሆስፒታል መድረስ አለበት። እናመሰግናለን።